በኢትዮጵያ ምጣኔ ሀብታዊ እድገት የጀርባ አጥንት ሆኖ በሚነሳው የግብርና ዘርፍ ባለፉት አመታት ሰፊ የሪፎርም ስራዎች ሲሰሩ ቆይተዋል። ይህ እርምጃም የሀገሪቱን የዘርፉ ተጠቃሚነትን እያሳደገ ይገኛል። በተለይም በቀደመው ጊዜ በቂ ትኩረት ባልተሰጠው የቅባትና ጥራጥሬ ምርቶች እየተስተዋለ የሚገኘው ለውጥ የሚበረታታ ስለመሆኑ በዘርፉ የተሰማሩ አምራቾች ያነሳሉ። ከተወሰኑ አመታት በፊት 98 ፐርሰንት ከውጭ ነበር፣ 9798 ፐርሰንት ከውጭ ነው የሚገባው የሀገር ውስጥ ሶስት ፐርሰንት አካባቢ ነው እሱም ጥራቱን የጠበቀ የተጣራ ዘይት ሳይሆን ዘይት በሚባለው ደረጃ ብቻ ነበረ። በሀገር ውስጥ ከተወሰኑ አመታት በኋላ ኢንዱስትሪዎቹ በዛ ኤሪያ ላይ በሰፊው መግባት ጀመሩ። ከዚህ በፊት ሁለት ሶስት ፐርሰንት ነበር የሀገር ውስጥ ምርት ለገያየገበያውን ፍላጎት የገበያውን ፍላጎት የሚያሟላውና ይሄ ማለት 97 98% ከውጭ የሚመጣ ነው በአሁኑ ሰዓት ግን 18 19 20% አካባቢ በሀገር ውስጥ የሚመረተው የዘይት ምርት የገበያውን ፍላጎት እያሟላ ነው ይሄ ማለት ኦልሞስት ወደ 80% ማውረድ ይችለናል ማለት ነው ይህም ግን በቂ አይደለም። ውጤታማነቱን ለማስቀጠልና ይበልጥ የተሻለ እንዲሆን ለማስቻልም ለዘርፉ አስፈላጊ ግብአቶችን ለማቅረብ ጥረት እየተደረገ መሆኑንም ያነሳሉ። ይሁንና ግን የጥሬ ምርት አቅርቦት ላይ ውስንነት መኖሩንና በአገር አቅም ዘርፉን ለማሳደግ እየተደረገ ያለውን ጥረት ፈተና ውስጥ የከተተ መሆኑንም አምራቾቹ ይጠቁማሉ። ከአኩሪ አተር ከሚታመረተው ዘይት ከአንድ ኩንታል ቢበዛ ቢበዛ 15 ሊትር ዘይት ነው የሚመረተው። ኦልሞስት 75 ኪሎ ግራምና ከዛ በላይ ግን ተረፈ ምርቱ ነው ኤክስፖርት ተደርጎ ከፍተኛ ዶላር የሚያመጣውም ይሄ ነው። ስለዚህ ኢንዱስትሪ ላይ ፕሮሰስ ተደርጎ እሴት ተጨምሮበት ተረፈ ምርቱን ኤክስፖርት ማድረግ ቢደረግ ይሻላል እንጂ ከነጥሬው በቅናሽ ዋጋ ኤክስፖርት መደረጉ ለሀገሪትም ለኢንዱስትሪውም ጉዳት አለው። የግብርና ሚኒስቴር ከሚመለከታቸው ባለ ድርሻ አካላት ጋር በመሆን ይህን ውስንነት ለመቅረፍና የበልጥ ውጤት እንዲገኝ ለማስቻል የገበያ ትስስር መፍጠር ላይ በትኩረት እየሰራ ስለመሆኑ ያነሳል። የተለያዩ መመሪያዎችን በማውጣት እየሰራ እንገኛለን። ኤክስፖርት የሚያደርጉ እንዲሁም ደግሞ ፕሮሰስ የሚያደርጉ ፋብሪካዎች በኮንትራት ከአርሶ አደሩ ጋር ከማህበራት ጋር እንዲሁም ደግሞ ከግል እርሻዎች ጋር ኮንትራት በመፈጸም የግብርናውን ስራ አንደኛ የተሻለ ምርት የሚፈልጉትን አይነት ምርት እንዲያመርቱ መደገፍ ይችላሉ አንድ በፋይናንስ ሁለተኛ ነገር ደግሞ ግብዓቱን ራሱ በመስጠት በማቅረብ መስራት የሚቻልበት ሁኔታ ነው ያለው ይህን አሰራር ባለፉት ሁለት ዓመታት ላይ ተግባራዊ እያደረገ እንገኛለን ከዚህ አንጻር በተለይ በአኩሪ አተር ሰብል ላይ ትልቅ ለውጥ መጥቷል ከነበረበት ቀደም ሲል ከነበረበት የማምረት ሁኔታ አንጻር ስንመለከት እስከ አንድ ሚሊዮን ሊደርስ የሚችል መሬት በአኩሪ አተር እየለማ ነው እነዚህ ነገሮች ላይ በላዩ ላይ ያሉትን ችግሮች እየፈታን ደግሞ አቅርቦቱን ከፋብሪካዎች ጋር ማያያዝን እነዚህን የመሳሰሉ ስራዎችን በመስራት የማጠናከር ስራዎች ደግሞ በዚሁ በአስር ዓመት እቅዱ የተያዙ ናቸው። በግብርናው ዘርፍ በተወሰደ የሪፎርም እርምጃ የተገኘውን ተጠቃሚነት ይበልጥ ለማጠናከርና ቀጣይነት እንዲኖረው ለማስቻልም በተለያዩ ደረጃዎች ካሉ የዘርፉ ባለድርሻ አካላት ጋር በቅርበት እየተሰራ ይገኛል። በዚህም ዘርፉ ከጊዜ ወደ ጊዜ ውጤታማነቱ እየጨመረ መምጣቱን የግብርና ሚኒስትሩ አዲሱ አረጋ አንስተዋል። ሀገራችን ኢትዮጵያ ከዓመታት በፊት በየዓመቱ የስንዴ ፍላጎቷን ለማሟላት በየዓመቱ ከሰባት መቶ ሚሊዮን እስከ አንድ ቢሊዮን የአሜሪካ ዶላር በማውጣት ስንዴን ከውጪ ስታስገባ ነው የነበረው። ይሄንን በሰራነው ስራ የሚወጣ የነበረውን የውጭ ምንዛሪ ማስቀረት የተቻለበትና እንደ ሀገር ትልቅ ስኬት የተመዘገበበት ትልቅ ውጤት የመጣበት የፍላግሺፕ ፕሮግራም መሆኑን መገንዘብ ያስፈልጋል። ከዚህም የተነሳ የዓለም የእርሻና የምግብ ድርጅት ፋኦ አገራችን በምግብ ራሷን ለመቻል ከውጭ ታስገባ የነበረውን ስንዴ አገር ውስጥ አምርታ ለመተካት ባደረገችው ጥረት የፋኦ አግሪኮላ አዋርድን ለሌሎች ሀገራት ባሳየችው የተምሳሌትነት እና የአፈጻጸም ብቃት ሽልማት የወሰደችበት አግባብ ነው ያለው። በተለይም በቅባትና ጥራጥሬ ምርቶች ላይ በተሰራ ስራ ከሶስት በመቶ የማይበልጠው የሀገር ውስጥ ምርትን ወደ ሃያ በመቶ ማሳደግ መቻሉን ያነሳሉ። ከዚህ በፊት ሀገራችን ከውጭ የምታስገባው የዘይት መጠን ሁላችንም የምናውቀው 98% በላይ የሚሆነው የሀገር ውስጥ የዘይት ፍጆታችን ከውጭ ሀገር በውጭ ምንዛሪ የሚገባ ነው። ይሄ ፍላግሺፕ ፕሮግራም ከተጀመረ በኋላና ሁሉም ባለድርሻ አካላት ተቀናይተው መረባረብ ከጀመሩ በኋላ ግን የኢምፖርት ቢላችንን መቀነስ ችለናል። 20% የሚሆነውን በሀገር ውስጥ ማምረት መጀመራችን ትልቅ ውጤት፣ ትልቅ ስኬት ነው። የግብርናውን ዘርፍ ውጤታማነት ማነት ይበልጥ ለማጠናከርና ዘላቂነቱን ለማረጋገጥ ያለመ የውይይት መድረክ የግብርና ሚኒስቴር ከንግድና ቀጠናዊ ትስስር ሚኒስቴርና ከኢንዱስትሪ ሚኒስቴር ጋር በጋራ አዘጋጅቷል።